ጀናን ሌሎቹ የት ናቸው? ወይዘሮ ሂክመታሁን ሁሉም እየመጡ ነው። ፍጠኑ። ኩብራ ቫዝሊ ቱርካን የት ናችሁ? አፍጥኑት እንጂ። ለደህና ነገር መታ የምትሰበስበን ይመስል ትጨቀጭቀናለች። አፍጥኑት፣ ፍጠኑ፣ ፍጠኑ፣ ፍጠኑ። የት ቆይታችሁ ነው? ቆይ እኔ እናንተን ቁጭ ብዬ መጠበቅ አለብኝ? እናንተን ከመናገር ውጭ የተሻለ ነገር ሳይኖረኝ ቀርቶ ይመስላችኋል? በሰዓታችሁ እንድትገኙ ነግሬያችኋለሁ፣ ግን የምነግራችሁም የገባችሁ አልመሰለኝም። ለምሳሌ አንቺ የት ነበርሽ እዛም ማስተካከለው ነገር ስለነበረ ነው አይ እንደዚያ ነገር የለም ደጋግሜ እነግሬሻለሁ ሁሌም ኩሽና ውስጥ ነው መሆን ያለብሽ የእኔን አንዳንድ ፍላጎቶች በግልጽ ትሰሪልኛለሽ የምናገረው ነገር ግልጽ አይደለም አልገባችሁም ገብቶናል እመቤት እሺ አንቺ እንዳልሽ ከዚህ በኋላ እኔ የምናገረው ንግግር ቢገባችሁ ነው የሚሻለው ስሙ የዚህ ቤት እመቤት እኔ ነኝ ይሄንን ሺህ ጊዜ ነው እንደምነግራችሁ ጀናን ጀናን አለቃችሁ ናት ገባችሁ አደለ ከዚህ በኋላ ሁሉን ነገር እሷ ትነግራችኋለች እኔ ሳልኖር አይንና ጆሮዬ ትሆናለች የሆነ ሰው ረፍት መውጣት ከፈለገ ስራውን በስርዓት ይስራም አይስራም፣ ሁሉንም ነገር ለእኔ ነው የምታሳውቁት። ገባቸው አደለም? እዚህ ጋር የቤት ውስጥ አስተዳዳሪ ኃላፊነት ያንቺ ነው። ገብቶኛል ወይዘሮ ህክመት። ቤት ውስጥ የሚሰራውን ሁሉንም ነገር እወጣለሁ። በምንም ነገር አላሳፍርሽም፣ አታስቢ። ባልሽ የውጩን የቤተሰባችንን ጉዳዮች አስተዳዳሪ ነው። እሺ፣ በጣም ጥሩ። እሱ ስለ መናፈሻው፣ ስለ ፈረሶቹ፣ ስለ ጋጣው፣ ስለ መኪኖቹ፣ ስለ ሹፌሮቹ፣ ስለ ሌላውም ነገር ይጨነቅ። ግን አላም ነው? አይ፣ ወይዘሮ ህክመት አስፈላጊውን ነገር በሙሉ ቡኒያሚን ያደርገዋል። ትንሽ ስስት ቢጤ ነው። እኔ ምስክር ነኝ። ጥሩ እሺ፣ ጥሩ ነው። እሺ ተግባብተናል አይደል? ተግባብተናል። የቤት ውስጥ ስራ በአግባቡ የማይካሄድ ከሆነ ሁላችሁንም አባረራለሁ። ምንም አላዝንም። እኔ እየደጋገምኩ መናገር ሰልችቶኛል። ወደ ስራ ግቡ፣ በሉ ቀጥሉ። ሄሎ፣ እህቴ ንሴ፣ እስማ የእኔ ውድ፣ እንዴት ነሽ? እንዴት ሊሆን ይችላል እህቴ? እዚህ ምንም ሰላም የለም ውይ ውይ የእኔ ውድ፣ ምንም ነገር ውስጥ ራስሽን አታስገቢ። ስራሽ ላይ ብቻ ተኩሪ። አንድ ነገር ልጠይቅሽ ፈልጌ ነበር። እሺ ጠይቅኝ እህቴ። የዛለት ማታ ወይዘሮ ስምሩንና ወይዘሮን የያይትን የወሰደው ሹፌር ማን እንደነበር ማወቅ ፈልጌ ነበር። አላስተዋልኩም ነበር። ራምቾ ነበር መኪናውን የያዘው። ምን ነው የዱዱባር ራምቾ ነው? አዎ እህቴ፣ የዱዱባር ራምቾ። የተፈጠረ ነገር አለ። እሺ ውዴ አመሰግናለሁ። ምንም አይደለ እህቴ። ንሴ ውዴ፣ አንድ ሌላም ጥያቄ አለኝ። እዛ ቤት ውስጥ ስላለው ነገር ልጠይቅሽ። ከዛ ቤት ውስጥ ወዴት እንደተወሰዱ የት እንዳሉ ያወሩት ነገር አለ? ስላሉበት ቦታ የሰማሽው ነገር አለ? አየት፣ እዚህ ቤት ማንም ሰው ምንም ነገር አያውቅም። አህ ገባኝ። እሺ ውዴ አመሰግናለሁ። ቻው። ፈጣሪ ከአንቺ ጋር ይሁን። ከአንቺም ጋር ይሁን ኤኒሴ። አሜን አሜን። ውዴ አንቺ በድብቅ ስልክ እያወራሽ ነው። እህት ኤኒሴ ደውላ ላውራት ወጥቼ እኮ ነው። እህት ኤኒሴ ብሎ ነገር የለም። በቃ እሷ ሄዳለች። ገባሽ አይደል? መቼም ቢሆን ወደዚህ ቤት ተመልሳ አትመጣ እኔ ከዚህ በኋላ ዳግመኛ አላስጠነቅቅሽም ከዚህ በኋላ ስሟንም መስማት አልፈልግም ግን እንዴት አትደዊ ስለ እሷ ማውራት አይቻልም ብትደውልም መልስ እንዳሰጫት እሺ መናገርም ስለ እሷ ማሰብም መልእክት መጻጻፍም አይቻልም ሁሉም ነገር ክልክል ነው ተረዳሽኝ አይደል እየነገርኩሽ ነው ገብቶሻል አይደል ይስማ እንደ ጅል ቆመሽ አታፍጥጭብኝ ገብቶኛል ዳግመኛ ያችን ሴትዮ ስታወሪ እንዳልሰማ ከፈለግሽ ቃሽን ሰብስበሽ ወደ እህትሽ ጋር ሜድ ትችላለሽ ማንም ሰው አንቺን ሊያስቆምሽ አይችልም። እህቴ አቤት፣ ምንድን ነው ምንድን ነው ስትል ምን ማለት ነው? ራማዛን፣ በጣም የሚያሳዝን ነገር ነው። በቃ እዛ ቤት ውስጥ ያለ ሰው በሙሉ ሰብዓዊነትና ሕሊና የለውም ማለት ነው። ምን እንድል ነው የምትፈልጊው? ምን ልበልሽ? ምንም ነገር አትበል። ብቻ ትናንትና ማታ ወይዘሮ ስምሩና ወይዘሮ ንያየትን የት እንደወሰድካቸው ንገረኝ። እሱን ነው የምፈልገው። ራማዛን ሄሎ፣ የእኔ ውድ ልጄ፣ እባክን እሱን ብቻ ንገረኝ። ኦቺ ሳር ወዳለው ቤት ነው የወሰድካቸው? የት ነው ወይስ የበጋ ማረፊያቸው ቤት ሆቴል? የት ነው የወሰድካቸው? እሱን ንገረኝ። አንቺ እንደምትየው አይደለም። ዛሌቭ አቅራቢያ ያለ መንገድ ዳር ነው ያደረስ ዛሌቭ ነው ያልከኝ? ኦይ ልጄ፣ አውላላ ሜዳ ላይ ጣልካቸው? እንዲህ ስለፈጠረ አምላክ። እዛ በምሽት የወሰድካቸው፣ ምን ላይ ሊያርፉ ነው? አቶ ሳሜት እዛ ጥያቸው እንድመለስ እና ሁለቱ ሴቶችን ላይውም፣ አንደኛ ወላጅ እናት የምትሆን ትልቅ ሴትዮ አውላላ ሜዳ ላይ በአውሬ እንዲበሉ ብለ ጥላሃቸው ሄድክ? እንደዛ ነው እያልክ ያለኸው? በጣም ነው የሚያሳዝነው፣ ራማዛን ትዕዛዝን የተከተልኩት። እህቴ አባባሉን ታውቂዋለች። ትዕዛዝ ትዕዛዝ እሱ እንዳደርግ ነው የተነገረኝ። እኔም አደረግኩት። ባይሆን ኖሮ አላደርገውም። አይ፣ እሺ፣ በቃ ራማዛን፣ እሺ፣ በቃ በቃ፣ ስልኩን ዝጋው። ኦፍ ፈጣሪ፣ ቅልበላችሁ አይ ስምሩ አይ በፈጣሪ ስ ከዚህ በላይስ መቋቋም አልችልም። ትንሽ እረፍት እናድርግ፣ እባክሽን። ከዚህ በላይ ምን ያህል ርቀት መጓዝ እንደሚጠበቅ አላውቅም። ምንም ነገር አላውቅም። ምን ያህል ድረስ እንደምንጓዝ፣ የት እንደምንድረሱ አላውቅም። ምንም ነገር አላውቅም? ማንም የሚያልፍ ሰው እኮ የለም። አንድም መኪና እስካሁን አላለፈ። በትክክል ማንም የለም። ደጋግሜ እነግርሻለሁ ግን አንቺ ድርቅ አልሽ። የሆነ ሰው ሊያይን ይችላል፣ እንዋረደልን አልሽ። ከዚህ በላይ ምንም ያህል እንዋረድ እኳ አንችልም። ይህን ተመልከቹ። ከመንገዱ ምን ያህል ርቀን ያለ ነው እራሽ። ይህንን አልጠበቅኩም። ይህ አካባቢ ባዶ እንደሆነ በምን አውቃለሁ ብለሽ ነው? ነይ፣ በቃሽ፣ ትንሽ ጠንከር በይ ማዬ፣ ጠንከር በይ። ያችን ኬሲ ፈጣሪ የስራዋን ይስጣት። ይቼ ተረገመች። አይ አምላኬ! ውይ ዋጠማሽን። ራሴ ልስት ነው ሁላ ስቲ አታስታ። ተናገር እያልኩ እኮ ነው። አንተ ይማትረባ፣ ተናገር፣ ተናገር። ይበቃል ልጄ። ሂድና ውጣና አየር ተቀበል። ውጣ፣ ትንሽ እረፍት አድር። እሺ፣ እሺ። ግን ስማ፣ ተመልሼ እመጣለሁ። ውጣና አየር ተቀብለና አልኮ በደንብ ሀይልን ሰብስብ። እሺ። ኑ፣ ኑ፣ ኑ፣ እባክህን አቁም። ኑ፣ ጭራሽ አታባብስባቸው። እባክህን ኑ። አምላኪ ወይ፣ እባክህ ፈጣሪ እርዳን። እባክህ ወንድሜን እርዳው። ለሞት ነው። ስምኝ፣ እውነት፣ አሁን መቀመጥ አለብኝ። አይ ከዚህ በላይ አልችልም። በቃ እውሽ አረ በጣም ነው የደከመኝ። እማየ አትበኝ ምንም አትበኝ። ስለፈጠረች ልሞት ነው አልኩሽ። ልሞት ነው በቃ ልሞት ነው። አይ ትንሽ ብቻ ጠንከረበሽ። ልሞት ነው፣ እውነት ልሞት ነው። ኦ ወይኔ ልጄ፣ የእኔ ልጅ። አፌ ሁላ ደርቋል። አብታ የሚሆን እንኳን ውሃ ለያዝንም። ተያለሽ ወይኔ ወየው ፈጣሪ ትንሽ ብቻ ጠንከር ብትና ብንገፋ ጥሩ ነው እኮ ተቃርበናል። ሱምሩ ምንም አልገባሽም። እየወጋኝ ነው ልክ ጎኔን በቢል ላይ እየተወጋው አይነት ስሜት ነው የሚሰማኝ። በቃቅቶኛል። እና ደግሞ ችኮለው ምንድን ነው ገንዘብ የለን፣ ንብረት የለንም፣ የምንሄድበት የለን። ምን አጣደፈን? እዚህ ትንሽ እረፍት እናድርግ። እዚህ አካባቢ ላይ ሆን ይችላሉ። አምላኬ፣ ውይ ልጄ። ትናንትና ማታ ነው ወደ ዛሌ ቤት የተወሰዱት። የወሰዱት በኩል ሌሊት ወዴት ሊሄዱ ይችላሉ ብለህ ነው? መቼም በቅርቡ ነው መራመድ የሚጀምሩት። ስለዚህ በእርግጠኝነት መንገድ ላይ እናገኛቸዋለን። እዚሁ አካባቢ ነው የምናገኛቸው። ይኸውልህ፣ ስማ፣ እኔ እንደነሱ አይደለሁም። እሺ፣ መልስልኝ። ማን ነው የደገፋችሁ? ማን ነው ቤተሰቤ ውስጥ ያስገባችሁ? ማን ነው? ተናገር! አንተ ብሽቅ፣ ተናገር ብያለሁ። እነግርሃለሁ፣ ግን መሌክን ትለቃታለህ አይደል? በሚገባ እለቃታለሁ። ምን ነበር ያሰብከው? እዚህ መጋዘን ውስጥ አሻሽጌ ነው የማስቀምጣችሁ። ተናገር፣ ማን ነው? እነግርሃለሁ

እና ጥሩ አይደለም። ምንድን ነው እሱ ማለት? ሊንኩ ልላክልህና እራሰ ማየት ትችላለህ። ላክልኝ። እሺ፣ ላክልኝ፣ ላክልኝ። ጭ ሲያናድድ፣ ሲያናድድ። ምን አይነት ጣጣ ኑ ኑ የሆነ ነገር በል። ኑ ኑ እባክን ወንድሜ አንድ ነገር በል። የተረገሙ በቅርቡ የአክስቱን ልጅ ሴቪላዊ ጉንጉሳርን ያገባው ጂሃን ሻንሳላን የቤታቸውን ረዳትና ውሽማውን መሊክ ጃካርቻንን ሲስማት ታይተዋል ብለው ለቀቁት። ጂሃን፣ ምን ተፈጠረ ነው? ወደዚህ ጂሃን፣ ና ተናዘዙ? የነገሩ ነገር አለ? ምንም አልተናገሩ። አንድም ቃል ብትሆን አንዳቸውም ምንም አል... እሺ አባዬ። ፈጠነም ዘገኘ፣ ማን ከጀርባቸው እንዳለ መናገራቸው አይቀርም። ጂሃን፣ ይኸውልህ፣ አሁን ከእነሱ የሚበልጥ ጉዳይ ገጥሞናል። ጂሃን፣ ምን ተፈጠረ? ጂሃን፣ እንዴት እንደዚህ ይህ ታደርጋለህ? እንዴት ይህን ታደርጋለህ? ስለዚህ ሰውየው የምርም የሚያምርም ዜናውን አሰራጨው? ስለዚህ ቅድመ ታውቅ ነበር? አዎ፣ በድብቅ ፎቶ አንስቶ ከዛ መለጠኝ። ማን ነበር ጂሃን? ማን ማን እንደሆነ አይተው ነበር፣ ከተየር ውጭ ነበር። ግን ሳልደርስበታለሁ። ለምንድን ነው ይህንን ያደረከው? ለምንድን ነው ይሄንን ያደረከው ንገረኝ። እስኪ አሁን ምን ልታደርገ ነው? አሁን ይሄ ሌላው ጥንቅጥሮ ነው። አላውቅም አባዬ፣ ግን የሆነ መፍትሄ እናበጅለታለን። አምላኬ ሆይ ይርዳን፣ እንድናገኛቸው አግዘን። ወይ ፈጣሪ! መኪና እየመጣ ነው መሰለኝ። ወይ ኧረ፣ ቆይ! ኡፍ! ቆይ እስኪ የምናቆ ሰው ቢሆንስ? ውስጥ ያለው እማዬ፣ ማን ግድ ይሰጠዋል ታዲያ? አወቁን አላወቁን ምን እንዳይመጣ ነው? አዎ እሱስ ልክ ነሽ። አምላኬ ተመስገን። ስምሩ ነች። አቁመው አቁመው። ግን እባክህ ተጠንቀቅ። እንዳብቻቸው ስለፈጠረ አምላክ ሰምሩ። ቴኒሴ፣ ወይ ፈጣሪ! አንተ እኮ ትልቅ ነህ። ንሀይት፣ እውነት ትልቅ ነህ። ተመስገን ጌታዬ፣ ተመስገን። ኔ ውድ ደህና ነሽ? ኔ ውድ ደህና ነሽ አይደል? ፈጣሪ ይመስገን። ወይዘሮ ኒያቴ ስምኝማ ሳሜት ልኮች ነው እንዴ? ኧረ በፍፁም እማዬ። ልክ ሳሜት እኛ እንድታድነን እህቴንሴን ሲልካት ማለት ነው አይደል? አሁን እርሱን እርሺ። ወይዘሮ ነያይት ደህና ናችሁ? ግን ዋናው እሱ ነው። ደህና ናችሁ አይደል? በጣም ነው የደከመኝ። ወደዚህ ወይዘሮ ነያይትን አግዛት። አዎ ውዴ፣ ይህንን ውርደት አይተሻል። በጣም ነው የተዋረድ ነው። ይህንን ተመልከች። ለእኛ ትልቅ ውርደት ነው። ተመልከች። ቆይ ምንድን ነው የምታወሪው ምን ተፈጥሮ ትልቅ ጥፋት ተሰርቷል እያልኩሽ ነው። ሌላ ምን እልሻለሁ ደግሞ? ይህንን ማን ያነሳው? አሁንስ እንደው ማበዴ ነው የምን ራብዳለሁ። ማን ይህን ያነሳው? መቼ ነው ትኛለሽ እንዴ ማለት ያለብሽ ይሄ ምን አይነት ውርደት ነው? ነው ያንን ወስላታ ባልሽን ግሮሮውን አንቀሽ እውነቱን ጠይቂ። የማይመስል ነገር አታውሪ ማየ። በፈጣሪስ የማይመስል ነገር ማለት ምን ማለት ነው? አሁን ላይ ከተማ ውስጥ በሙሉ ስለዚህ ውርደት እየተወራ እንደሆነ አውቀሻል። እና እኔ ስለ ሰው ግድ የሚሰጠኝ ሰው መስልሻለሁ? አንቺ ልጅ ግድማ ሊሰጥሽ ይገባል። ግድ ይበልሽ። ያንን ጂሃንን ምን እንደማደርገው በደንብ አውቃለሁ። እነዛን የማይረቡ ሌቦች ከዚህ ቤት አስወግዳቸዋለሁ። ታይኛለች ሴቪ ላይ ሄሎ፣ ወንድሜ መቼስ የተለቀቀውን ነገር እንዳየው ገምታለሁ። ስለዚህ ጂሃንን አስቀምጠውና በስርዓት አናግረው ከዛ ይህንን ውርደት ማስተካከል አለበት። በደንብ አድርገህ ስማኝ ወንድሜ፣ ይሄ ግዴታው ነው። ለምንድን ነው በጣም የተረጋጋሹ? አንዳንዴ ምንም የማላቁሽ ይመስለኝ። ካኮስ ውስጥ ችግር የለም አይደለ? ሁሉም ነገር ሰላም ነው። አይ አይ፣ ምንም ችግር የለም። ሁሉም በሰላም እየሄደ ነው። ፈጣሪ ይመስገን። ጥሩ ይመስገን። አመሰግናለሁ፣ አመሰግናለሁ። አይሆንም፣ አይሆንም። ምን ተፈጠረው ወንድሜ? ችግር አለ እንዴ? አዎ፣ ሲልቹ ካው ንሁ ዜናውን አላየውም ማለት ነው። ንሁን ከነጋው አዋርተዋል እንዴ? አይ፣ ወንድም ያለውራውት እስኪ ልደውልለት። በቃ ዜናውን አይቶዝ ነው የሚሆነው። የመሌክም ስልክ ዝግ ነው። ኑ ብደውልህም ላገኝ አልቻልኩም። ስለዚህ ዜናውን አይተዋል ማለት ነው። እባክን ስልክን ስታበራው ወዲያውን ደውልልኝ። አቶ ጂሃን ፎቶውን ወዲያው አይደለም የለቀቅ ነው። እሱን አረጋግጥልሃለሁ። የተቀናበሩ እንዳልሆኑ እርግጠኛ ለመሆን ብዙ ማጣሪያዎችን አደርገናል። እውነተኛነታቸውን ካረጋገጥን በኋላ ነው ይፋ ያወጣናቸው። ምንም ቢሆን ዋጋቸው ከፍተኛ ነው። በጣም ይቅርታ። እሺ፣ አቶ ሰርዳል ቶ አሁን እሱንን እንርሰው በቃ። ቆይ፣ ማን ነው እነዚህን ፎቶዎች ያላከልህ? የሰጠው ማን ነው? ታውቀዋለህ? ይህንን ሰው ማግኘት አለብን። በኢሜይል ነው የተላከልኝ አቶ ጂሃን። ጥሩ ነዋ። የኢሜይል አድራሻ አለህ ማለት ነው የለን ግን፣ እኛም ለማጣራት ሞክረን ነበር። ይህን ፎቶ ከላኩልን በኋላ ወዲያው ነው ከደረገት ያጠፉት። ስለዚህ አንድ ጊዜ ሰብ ይመስለኛል። የአይፒ አድራሻ በእሱ መፈለግ እንችላለን? አይመስለኝም። ከማይታወቅ ምንጭ ነው የተላከው። ከካፌ፣ ምግብ ቤት፣ ከማንኛውም ዋይፋይ ካለበት ቦታ ሊላክ ይችላል። እሺ፣ እሺ፣ አመሰግናለሁ። ድድብና ያስደንቀኛል። ይህን ያደረገው ሰው ጠንቃቃ መሆን አለበት። አዎ፣ ለነገሩ በግል ሜይላቸው ሊልኩ አይችሉም። አዎ፣ ትክክል። ብሽቅ፣ እነዛ መንታዎች የምር እስስት ናቸው። ሰው መስለው አረመኔ ስስቶች ናቸው። ታውቃለህ ጅሃን ና መሊክም ማለት ነው። አዎ ልጄ። እና ሌላ ማን ሊሆን ይችላል? የዛን ምሽት ከመሌክ ጋር የግቢያችን መናፈሻ ውስጥ እንደነበርክ ሊያውቅ የሚችል ሌላ ሰው ማን አለ? አይ ማንም የለም። አዎ አየህ፣ መሌክ አንተ ጋር ከመምጣቷ በፊት ለወንድሟ ነገሯው ነው የሚሆነው። ከዛ ከጅሃን ጋር ስንሆን በድብቅ ፎቶ አንሳን ብላው ነው የሚሆነው። እና ከዛ ይኸው የምታየውን ነገር አድርጓል ልክ ነህ። ሊሆን ይችላል ሊሆን ይችላል። አይደለም ልጄ፣ ይኸው ሆኗል እኮ በትክክል የሆነው እሱ ነው። ኑ ፎቶውን ከመሌክ ጋር ሆናችሁ አነሳችሁ፣ ከዛ አዲስ ኢሜይል ከፍቶ ለጋዜጠኞቹ ላከ እና አሁን መላ ከተማው ስለዚህ ነገር አውቋል። አዎ አዎ፣ ከዛ በኋላ ትዳርህ በዚህ ምክንያት ይፈርሳል ማለቴ። እንዲሁ ከተማው በሙሉ እኛ ላይ ነው አይኑ። አሁን መላው ከተማው መሊክን ይከታተላታል። በአንድ ድንጋይ ሁለት ብቻ ሳይሆን በርካታ ወፍ ነው የገደሉት። አየህ፣ ቀበሮ ናቸው፣ ትክክለኛ ቀበሮ እሺ አባይ ቀበሮች ናቸው፣ ባቦች ናቸው፣ ከአዴዎች ናቸው። እሺ በቃ ገብቶኛል። እሺ ግን አሁን ምን ልናደርግ ነው? እንዴት ነው ከዚህ ቁጥንቅጥ ውስጥ የምንወጣው? እንግዲህ ጃሃን፣ አንድ ነገር ልንገርህ። ይህንን ቆሻሻ ከላያችን ላይ ለማጽዳት አንድ መንገድ ብቻ ነው ያለው። ይሄ እቴ ዛራ ቤት ነው። ታውቃላችሁ አይደል? አውቃለሁ አውቃለሁ። ዛራ በርካታ ጊዜ እዛ ቤት መጥታ ነበር። እህቴ ከእኔ ሌላ የምትፈልጊው ነገር አለ? ሳዲቅ፣ ፈጣሪ ባርክ የኔ ውድ ልጅ፣ ፈጣሪ ባርክ። አመሰግናለሁ። እናመሰግናለን። ምንም አይደለም። ራሳችሁን ጠብቁ። እባካችሁ ግቡ፣ ግቡ። ዛራ፣ ዛራ፣ እህቴ። በሉ ግቡ። እንኳን ደህና መጣችሁ። ግቡ፣ ግቡ፣ ወደ ውስጥ ግቡ፣ እናረፉ። አመሰግናለሁ። ስምሩ፣ ግቢ። አመሰግናለሁ። አንቺም ግቢ፣ እናረፍ እህቴ። ደክሟችኋል። አመሰግናለሁ። አመሰግናል ውድ ዛራ፣ እሺ፣ እንዴት ባክሽ? ፈጣሪ ይመስገን፣ ይመስገነው፣ ይኸው እየኖርን ነው። እናንተስ እንዴት ናችሁ? እንዴት ሆናለሁ ብለሽ ነው? መቼ ሜኒሴ፣ በጥቂቱም ቢሆን ነግራሽ መሆን አለበት። ዛራ ውዴ፣ ቆንጆ ሻይ ያፍትሻል አደል? አዎ፣ እህት ያፍልቻለ በኩስ ነው። ስለዚህ ሙሉ ምግብ እናቀራርብ፣ እንደዛ አይሻልም? በይቶ ነው፣ በይ እሱ ጋር ተመችቶሻል? የኔ ውድ ትራስ ላምጣልሽ? አያስፈልግም፣ አትቸገሪ። እንደዚህ ተመችቶኛል። አንቺስ ወይዘሮን ያየት የምትደገፊበት ትራስ እንጂ ጀርባዬ ሊቆረጥ ነው። ለምንድን ነው እዚህ የምትቀመጭው ቴኒሴ? ሁሉ ነገር ሰላም ነው? ሳሚት ከቤት አባረረሽ እንዴ ሳሚት? አንቺንም